ሰጣቸው ንግግርሽ ካልገባቸው በደንብ ሳቂባቸው፣ አሳያቸው የውስጥ ደስታሽን የሜዳው መሪ ሩታ መሆንሽን አንገትሽን ቀና አድርገሽ ኩሪ፣ ተገዥ መሆንሽን ሩት ለፈጣሪ። ማንነትሽ ይናገራል፣ ጨዋነትሽ ይነበባል። ከግንባርሽ ባይጻፍ አይንሽ ያቃጥራል። የልብሽን ንጽህና እንባሽ ተናግሯል። ድምፅሽ ሳይሰማ ህዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል። አፍሽ ባይናገር ስምሽ ይበቃናል። የአጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ። ህመምሽን ቀላል ይሆናል ደስታሽን ብዙ አንድ የሆንሽው ስትሆኝ ብዙ የሆንሽን በእቅፍሽ ያስታቅፍሽ፣ ጤንኛ የሚሳም ልጅ ስጥሽ፣ ከልብሽ ተደሰች ወልደሽ ስትነሺ፣ የእናትነት ጸጋ ፈጣሪ ስለሰጠሽ፣ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ ወልደሽ ሳሜ ልጅሽ ሲልሽ ማሚ በወንድ የተጀመረው ድገሚ ሚሚ፣ እንድትሆንሽ ዳባሽ አስተማሚ። በሴት ተባረኪ የልብሽ አካሚ። ወዳጆችሽ ኮርተሽ አደባባይ ውጪ፣ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ፣ አሳመረሽ የእህቶችሽ በፍቅር መከበብ በመሀል ደምቀሽ ስታበሪ ቶችሽ ሁሌም ኩሪ፣ የእኔ ሩታዬ የጨዋ ሰው አክባሪ፣ በምድር ስትኖሪ ተወደሽ ኖሪ። ስላዳመጣችሁን አመሰግናለሁ። ሩትነቴ ኩሪ፣ ተመስገን በማለት ፈጣሪን አመስግኝ። በምርጥ ወዳጆችሽ ኮርተሽ ስትገኝ ኩሪ ቀብረር ብለሽ ሩቲ ለጌታሽ ተናንሰሽ በእህቶችሽ ኩሪ ተደስተሽ ኑሪ። ከፈጣሪ በታች አሉሽ የልብ ሰሪ። ኩሪባቸው ተንደላቀሽ አሳያቸው አንገትሽን ቀና አድርገሽ ሳቂላቸው ከትከት እያልሽ በጥርስሽ ንገሪያቸው። ንግግርሽ ካልገባቸው በደንብ ሳቂባቸው አሳያቸው የውስጥ ደስታሽን የሜዳው መሪ ሩታ መሆንሽን አንገትሽን ቀና አድርገሽ ኩሪ፣ ተገዢ መሆንሽን ሩት ለፈጣሪ ማንነትሽ ይናገራል፣ ጨዋነትሽ ይነበባል፣ ከግንባርሽ ባይጻፍ ዓይንሽ ያቃጥራል። የልብሽን ንጽሕና እንባሽ ተናግሯል፣ ድምፅሽ ሳይሰማ ህዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል፣ አፍሽ ባይናገር ስምሽ ይበቃናል። የአጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ፣ ህመምሽን ቀላል ይላል ደስታሽን ብዙ አንድ የሆንሽው ስትሆኚ ብዙ የሆንሽን በእግ ቅፍሽ ያስታቅፍሽ፣ ጤንኛ የሚሳም ልጅ ይስጥሽ። ከልብሽ ተደሰቺ ወልደሽ ስትነሺ፣ የእናትነት ጸጋ ፈጣሪ ስለሰጠሽ፣ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ፣ ወልደሽ ሳሜ ልጅሽ ሲልሽ ማሚ፣ በወንድ የተጀመረው ድገሚ ሚሚ፣ እንድትሆንሽ ዳባሽ አስተማሚ በሴት ተባረኪ የልብሽ አካሚ፣ በወዳጆችሽ ኮርተሽ አደባባይ ውጪ፣ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ፣ አሳመረሽ የእህቶችሽ በፍቅር መከበብ። በመሀል ደምቀሽ ስታበሪ፣ በእህቶችሽ ሁሌም ኩሪ። የእኔ ሩታ የጨዋ ሰው አክባሪ፣ በምድር ስትኖሪ ተወደሽ ኖሪ። ስላዳመጣችሁን አመሰግናለሁ።